ሰላም ጤና ይስጥልኝ ውዴ ቻናል ቤተሰብ ተከታታዮች ጠላት በዚህ ሰዓት በድሮን እየተቀጠቀጠ ይገኛል እንዲያው መግለጫ እየሰጡ ይገኛል ማለት ነው ሀገሬ ወደፊት ተሻገራለች ጠላት ይቀጠቀጣል የባዳና ባንዳ በመሆን ፈረስነት የሚያገለግሉ ይቀጠቀጣሉ የሸን የሚፋን ነው የህወሓትም አጠቅሙም ፈረስ በመሆን ለኤርትራ ለግብጽ እያገለግላቸው ያለ በዚህ መንግስት እንግዲህ በአሁኑ ሰዓት በድሮም በቀን በማተም መውሰድ እንደሚችል በተለይ ፋኖችም መግለጫ ሰጥቷል። በተለይ ሌላኛው ጉዳይ እዚህ ጋር በደንብ ከምናነሰው ማስረሻ ሰጤ የሰጠው መግለጫ ላይ እሱ የሰጠው መግለጫ ደግሞ በመከታው ማሞ ማስተባበያ ተሰጧል። እነዚህም ጉዳዮች ባንክሮት እንዳስሳችኋለን። ሌላኛው ጉዳይ ወደዚህ ቀዳሚ አድርገን ከማለፋችን በፊት በሶማሌ ክልል እየተገነባ ያለው ገብታ ለትውልድ ሸበሌ ሪዞርት ላይ ሚኒስትር ዶክተር አብይም ተዘዋውረው ጎብኝተዋል። በጎብኝታቸው የደረሰበትን የግንባታ ሂደት በአጭር ቀን ውስጥ እንደሚጠናቀቅ ማመላክተዋን ማለት ነው። ስለዚህ አገራችን የሚያስፈልጋት ልማት ነው፣ ጦርነት አይጠቅምም። ለዚህ ደግሞ ተከታታይ የመንግስት የሰላም ጥሪ አቅርቧል። አሻፍር ያሉትን ደግሞ በድሮን በታገዘ መልኩ እየተቀጠቀጠ ይገኛል። ቀን ማታም እርምጃ መንግስት እየወሰደ ይገኛል ማለት ነው። ስለዚህ ድሮን በቀን ብቻ ሳይሆን በማታ እርምጃ እንደሚወስድ እዚህም መግለጫ ተሰጥቷል። በዚህም ደግሞ ፋኖች እንግዲህ በየሸውጫቸው እንግዲህ ተሸጉጦ እንደሚገኙ ነው። በዚህም በርካታ እናስታውሳለን። ሰሞኑን ከ55 በላይ የሕወሓት ታጣቂዎች ሁለት የሻዕቢያ ኮሎኔሎች፣ እንዲሁም 27 ተራ የሻዕቢያ ወታደሮች እንደተያዙ እናስታውሳለን። አሁንም እርምጃ ተጠናክሮ እየተወሰደ ይገኛል። ፈረስ ሆነው እያገለገሉ መሆኑን በግልጽ እየተመለከት ነው ነው ስለዚህ ይህም በዚህ እንዳለ ማስረሻ ሰጤ በወያኔ የተላላኪች ላይ እርምጃ እንዲወስድ መልክ ሲያስተላልፍ መከታው ማሞ ደግሞ እኛን አይመለከትም በማለት የማስረሻን ሰጤ መግለጫ ማጣጣያ ሰጧ ማለት ነው። ስለዚህ በግልጽ የሚያመላክተው ከሻቢያ ከዋት ጋር እየሰራ መሆኑን የሚያመላክት ጉዳይ ነው። ስለዚህ የአማራ የህሉና ጉዳይ የሚለው ከላይ የተቀባ ቅቤ እንጂ ውስጡ በጩቤ አማራን እየወጋ የሚገኝ መሆኑ በግልጽ የሚያሳይ ጉዳይ ነው። ሰላም ለሀገራችን ያድርግ። ዘረኝነት ይውደም። ለማንኛውም ለማንኛውም ኢትዮጵያ የኤርትራን የሀገር እውቅና መንሳት ይቻላል። ይህ ፖለቲካዊ አይደለም። ምክንያቱም ማዘር ስቴት ኦፍ ፐርሚሽን በሚለው የዓለም አቀፍ ሕግ መሰረት ሀገራችን የኤርትራን የሀገር እውቅና መንጠቅ ትችላለች። ምክንያቱም ማዘር ስቴት ኢትዮጵያ ነች። እሷ ደግሞ ፐርሚሽን ፈቃድ የሰጠቻት ለኤርትራ ሀገራችን ነች። ለዚህ ደግሞ ይህም በዓለም አቀፍ ሕግ መሰረት መንጠቅ ትችላለች። ኤርትራ እንዳንድ እንደ ኢትዮጵያ ግዛቱና መጠቀም እንችላለን። ኤርትራ ደግሞ ይህን ጠንቅቃ ታውቃለች። ስለዚህ የሀገር ውስጥ ያሉትን የበቀሉትን ባንዳዎችን መጠቀምንና የሀገርን ሰላም መንሳት ነው። በዚህ ምክንያት እንደሆነ ሁሎቻችን ጠንቅቅ ማወቅና መገንዘብ ያስፈልገናል። ኢትዮጵያ የባህር በር ስለተዘጋበ ጠላት ባህር በኩል ገብቶ የፈለገው ማድረግ እንደሚችል ስንቶቻችን እንገነዘባለን? ምናልባት የሀገር የሉና እስከ መፈታተን እንደሚደርስ ስንቶቻችን እናውቃለን? አዚ በፊት እናሰውሳለን። ኢትዮጵያ መሳሪያ ገዝታ በጅቡቲ በኩል ልታስገባ በነበረው ጊዜ ፈረንሳይ በመከልከል ለሽንፈስንቶቻችን እንደ ተዳረግ እናስታውሳለን። የተዳረግነው ማይጨው ላይ በተነበረው ውጊያ ላይ ነው። ማይጨው ላይ በነበረው ውጊያ ኢትዮጵያ እንግዲህ መሳሪያ ገዛ በጅቡቲ በኩል ልታስገባ ፈረንሳይ በመከልከሏ፣ ስለዚህ የባህር በር ወይም የወደብ ጉዳይ የቅንጦት ጉዳይ አይደለም፣ የሉና ጉዳይ ነው። ነገር ግን የሚያሳፍረውም የሚያሳዝነውም ጉዳይ በባዳነት በባንዳነት የሚያገለግሉ ሀገር በ መኖራቸው አሳፋሪ ጉዳይ ነው። ለዚህ ደግሞ ሀገራችን የምትገኝበት ጂኦ ፖለቲካዊ ስትራቴጂካል ቦታ እንደመሆኑ መጠን ባህር በር ከለልን ለአዳጋ ለመጋለጥ እጅግ እጅግ ከፍተኛ በመሆኑ መንግስት እየገፋበት የሚገኘው ትክክለኛና ወቅቱን የጠበቀ መሆኑ በግልጽ መረዳት ያስፈልጋል። ስለዚህ ባዳ እና በአንድ የሆናችሁ ረፉ ማለት ያስፈልጋል ማለት ነው። በማዕከላዊ ጎንደርሶን አርማጮ ገቢ የገቢ መሰብሰቢያና እንዲሁም ለቁስለኛ ማጣቢያ የሆነ አልኮል በህገወጥ መንገድ ለፋኖ ሊደርስ የነበረ በቁጥጥር ስር ውሏን። እናመሰግናለን። እስከ ስን ድረስ እንግዲህ ሀገር ለማፍረስ ከፍተኛ የሆነ በኮንትሮባንድነት የገቢ መሰብሰቢያ ደረሰ። እንግዲህ ሀገር ክልሉን ለመዝረፍ እኮ ነው፣ ህጋዊ ያስመስሎ ክልሉን ለመዝረፍ የሚጠቀሙበት እሱም እንግዲህ በቁጥጥር ስር ውሏን ቴንኪዩ ማለት እንፈልጋለን። ዋናው ይህ ገቢ መደረጉ የሚጠቅመው የሚገለገሉበት ወይም የሚያደርሱ ተላላኪዎችን ለመያዝ ከፍተኛ አስተዋጽኦ በመኖሩ እጅግ እናመሰግናለን። ጠቅላይ ሚኒስትር ዶክተር አብይና ከፍተኛ የመንግስት ስራ ኃላፊዎች አጠቃላይ በጂጅጋና በክልሉ የሚገኙ መሰረተ ልማቶችን ተዘውረው ጎብኝተዋል። በመላው እንግዲህ ከተማ በሾች የሚቆጠሩ አዳዲስ የመኖሪያ ቤቶች እየተገነቡ ሲሆን በኮሊደር ልማት ፕሮጀክቶችን በሁሉም አካባቢ የመኖሪያ ሁኔታዎች እያሻሻሉ ይገኛሉ። የከተማ ማዕከሎቻችን ስናዘምን የምንገነባው ለዛሬ ብቻ ሳይሆን ለነገ መሰረት እያኖር መሆኑን መገንዘብ ይገባናል። በዚህም መንፈስ የሶማሌ ክልል በቱሪዝም አዳዲስ እድሎችን እየከፈተ ይገኛል። በአጠቃላይ የስራ እድል በጅጅጋና በመላው የክልሉ የሚስተዋለው መነቃቃት የሚገልጽ መሆኑን ጠቅላይ ሚኒስትሩ ዶክተር አብይ ገልጸዋል ማለት ነው። ስለዚህ ሰላም ሰላም ካለ ልማት አለ። የኢኮኖሚ መነቃቃት አለ እና በሶሎሚያ በሶማሌ ክልል አሁን ያለው ሰላም ሁኔታ እጅግ እናስተውላል። ከዚህ በፊት ከዛሬ አምስት ዓመት በፊት የነበረውና አሁን ያለው በእጅጉ መቶ በመቶ ሰላም እንደሆነ ይታወቃል። እንደዚህ ደግሞ የኢኮኖሚ መነቃቃት እንዳለም ዶክተር አብይ በዚ አስታውሰዋል ማለት ነው። በተለይ የመኖሪያ ቤቶች ግንባታ በሺዎች የሚቆጠሩ መሆናቸውን ገልጸዋል ማለት ነው። ስለዚህ በሁሉም ክልል የሚጠቅመን የሚጠቅመን ልማትና ልማት ብቻ ነው። እናንተ ተላላኪዎች የትም አደርሱም የትም ደግሞ አትሻገሩም። ሰሞኑን በጎንደር እንግዲህ ሶስት ክንፍ መስርቶ እርስ በርሱ የተቋሰለ ይገኛል። የጎንደር ያለ የፋኖ ትጥቅ ማለት ነው የአማራ ህዝባዊ ድርጅትና የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል እንዲሁም ደግሞ ተሾማ አበበው ከአማራ ህዝባዊ ድርጅት አፈንግጦ የወጣው ሶስት ክንፍ አሁን መስርቷል። ሶስት ክንፍ አንደኛ እስከ ሙሉ ትጥቅና እስከ ተከታዮቹ አፈንግጦ የወጣው ተሾመ አበባው በግልጽ መግለጫ ሰጥቶ ወጣን። ከሶስቱም ከሁለቱም ወገን ሳይሆን ራሱን አገልግሎ የራሱን እርምጃ እያከናወነ ይገኛል። ስለዚህ ጎንደር ላይ አሁን ያለው ሶስት ክንፍ መስርቶ እርስ በርሱ እየተፈላለገ የሚገኝበት ሁኔታ ነው። ይህ ነው እንግዲህ የአማራ ህልውና ትግል እታገላለው የሚልለት አሳፋሪ፣ አሳዛኝ ድርጊት ነው። ከፍ ያሉ ደሴ በግፍ እኮ የተረሸ ነው። በራሳቸው በወንድማቸው ነው በራሳቸው እንጂ መከላከያ በወሰደው እርምጃ አይደለም። መከላከያ መከላከያ ትዕዛዝ ሲሰጥ ብቻ ነው እርምጃ የሚወስደው። ወሎ ላይ የህወሀትንና የሻዕቢያን አመድ ያደረገው ከፋኖ ጋር ጨምሮ በተሰጠው ትዕዛዝ መሰረት ነው። አመድ ከፍተኛ ኪሳራ ኪሳራ ያስተናገደበት። አሁን ጎንደር ላይ ግን ኪሳራ እያስተናገደ የሚገኘው ሶስቱ ክንፍ በመሰረተው ራስ በራሳቸው ነው የሚያስፈልገው ውድና ውድ የሰው ህይወት ከመበላት በፊት የአማራ ወጣት መንቃት ያስፈልግሃን ነው። የህልና ጉዳይ የሚለው ተውት፣ እሱ የፖለቲካ ሴራ የተጠቀሙበት ነው። እኛ የሚያስፈልገን የወደብና የአሰብ ጉዳይ ነው፣ የህልውናችን ጉዳይ፣ የኢኮኖማችን የሚፈታተንን ትልቁ ዋነኛ አራያችን እሱ ብቻ ነው። ስለዚህ እናንተ ታጥቃችሁ የምትንቀሳቀሱ በትንሽ በሰፈር የተጠመዳችሁ ይብቃችሁ ተመለሱ ማለት እንፈልጋለን። በድጋሜ በዛሩት የሚመረቀው የተፈጥሮ ነዳጅ ጋዝ እንኳን ደስ አላችሁ ማለት እፈልጋለሁ። መልካም ውሎ እንዲሆንላችሁ ከወዲህ ተመኘው። በሌላ ቪዲዮ እስክንገናኝ መልካም ውሎ